ሙስሊሙ ማህበረሰብ በሰላምና በልማት ስራዎች የሚያደርገውን ተሳትፎ አጠናክሮ እንደሚቀጥል የሰሜን ወሎ ዞን እስልምና ጉዳዮች ስራ አስፈጻሚ ኡስታዝ ሙሐመድ አህመዲን ተናገሩ። የወልዲያ ከተማ አስተዳደር የረመዳን ወርን ምክንያት በማድረግ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የኢፍጣር መርሀ ግብር አካሂዷል። ፕሮግራሙ አብሮነትን ለማጠናከር ታስቦ መዘጋጀቱን የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባለ አብራሪ ተናግረዋል። ከሳሁናይ ለሚካኤል ዝርዝር ዘገባ አለው። የወልዲያ ከተማ አስተዳደር ከእስልምና እምነት አባቶችና ከሀገር ሽማግሌዎች ጋር ኢፍጧር በማዘጋጀት ረመዳንን በአብሮነት አሳልፏል። የወልዲያ ከተማ ሀገር ሽማግሌና የእስልምና እምነት አባት ሀጂ ስራጅ አደም የወልዲያ ህዝብ የእምነት ልዩነት ሳይገድበው አብሮነቱን አጎልብቶ መኖሩን አውስተዋል። አሁንም በሰላምና በልማት ስራ የጋራ ትብብር ያስፈልጋል ነው ያሉት። ከኛ የሚጠበቀው ሰላም ሆኖ ሁሉም የወልዲያ ህዝብ በአንድ ላይ እንዲበላ እንዲጠጣ፣ በአንድ ላይ ልማት እንዲያለማ ለአገሩ እንዲሰራ ለአጠቃላይ ለአገሩ አስቦ ለህዝቡ የሚያስብ እንዲሆን። ይሄ እኛ እስልምና በእውነቱ ከሆነ የሚያዘው ጎረቤትህ እየተራበ አንተ እየበላ ይሄ የተከለከለ ነው። ጎረቤትህ መራቡን እያወቅ አንተ መብላት በሃይማኖታችን የተከለከለ ነው። በዚህ መልኩ በዛሬው ለመዓልትም ያው እንግዲህ ማሻ አላህ ጥሩ ነገር ነው የሆነው። የሰሜን ወሎ ዞን እስልምና ጉዳዮች ስራ አስፈጻሚ ኡስታዝ ሙሐመድ አህመዲን ሙስሊሙ ማህበረሰብ በሰላምና በልማት ስራ ተሳትፎውን ያሳድጋል ነው ያሉት። ሙስሊሙ ማህበረሰብ ብዙ ጥያቄዎች ይጠይቃል፣ እየተመለሱም አሉ፣ የሚመለሱም ወደፊት አሉና ከዚህ በፊት ከነበሩት አመራሮች እጅግ በቀንነት አሁን ያሉት አመራሮች በጣም ጥሩ ነገር ነው እና ይሄ ነገር ተጀምሮ ደግሞ ይቀጥል በሚል እና ህዝበ ሙስሊሙ ደግሞ በዚህ ጉዳይ ከልማቱ ከጎን እንደሚቆም አንደኛ የልማት አጋር ነው ህዝበ ሙስሊሙ እና ከተማ አስተዳደሩ ጋር የፍጠራ ፕሮግራሙ የሚደረገው አንድነትን፣ አብሮ መስራትን፣ መተባበርን፣ መተዛዘንን፣ መተሳሰብን የሚያሳይ ስለሆነ እጅጉን ይበል የሚባልና የሚያበረታታ ነው ብዬ እላለሁ። ፕሮግራሙ ከእስልምና እምነት ተከታይ ወገኖቻችን ጋር አብሮነትን ለማጠናከር መዘጋጀቱን የገለጹት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ሙስሊሙ ማህበረሰብ ከሌሎች የእምነት ተከታዮች ጋር በመተባበር በልማት ስራ አበርክቶ አበረታች መሆኑን ገልጸዋል። በከተማው ልማት ላይ ያለው የህብረተሰብ ተሳትፎ በተለያየ መንገድ ቀላል ትርጉም የሚሰጠው አይደለም። እንደዚህ አይነት አላማ አለን እናንወያ ሲባል ግንባር ቀደም ሆኖ ተገኝቶ በጎ ሀሳብ በማፍለቅ የሚጠቅመውን ነገር በማሳየት መልካሙን ነገር በማስፋት የተሻለ አስተዋጽኦ ያለው የህብረተሰብ ክፍል ስለሆነ በዚህም ደረጃ ሲወሰድ ግንባር ቀደም ነው ብሎ መውሰድ ይቻላል። ከወቅታዊ የሰላም ችግር አኳያም የሀገር ሽማግሌዎችና የሃይማኖት አባቶች እያደረጉት ላለው ድጋፍ አመስግነዋል። ሙስሊሙ ማህበረሰብ ከስሙ እንደምንረዳው ሰላም ነው። አሁን ባለንበት ሁኔታም በወቅታዊ ችግሮቻችን ላይ በጎ አስተዋጽኦ ያላቸው በየመስጊዶቻቸው የሚመክሩ፣ ስለ ሰላም አብዝተው ዶዋ የሚያደርጉ እና በጎ አስተዋጽኦ ያላቸው ናቸው። በመሆኑም በአካባቢው ባለው ሁኔታ አጠቃላይ ሙስሊሙ ማህበረሰብ ለሰላም በሚያደርገው ጥረት ልክ ከተማችን አሁን ባለችበት ሁኔታ ትገኛለችና አሁን ላለችበት አንጻራዊ ሰላም የሙስሊሙ ማህበረሰብ አጠቃላይ ድጋፍ የተለየ ስለሆነ በከተማ አስተዳደሩ ህዝብና በከተማ አስተዳደሩ አመራር ታሳቢ በማድረግ ምስጋና ያቀርባሉ። በኢፍጣር ፕሮግራሙ የወልዲያ ከተማ አስተዳደር የስራ ኃላፊዎች የወልዲያ ከተማ አስተዳደርና የሰሜን ወሎ ዞን እስልምና ጉዳዮች ምክር ቤት መሪዎችና ሌሎች የሃይማኖት አባቶች ተገኝተዋል።